ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ቆያችሁ? ይህን ቪዲዮ ሼር አድርጋችሁ ዳቆን ህዝቅያስ ለተባለ ለእግዚአብሔር ክብር ብሎ ለሚዋሸሰው አድርሱለት። ለኡስታዝ አቡበከር አህመድ ቪዲዮ ሰርቶ ንጽጽርን የጀመረው ኡስታዝ አቡ ሀይደር ነው እያለ ነው። ከፎይ ጋር ለማወዳደር ከሆነ እፎይ ንጽጽር እያደረገ አይደለም የነበረው፣ በኦርቶዶክስ ዶክትሪን ተስፋ ቆርጦ ሙስሊሞችን ለማበሳጨት ቪዲዮ የሚሰራ አንድ ተራ ተሳዳቢ እንጂ ንጽጽር አይደለም። ለንጽጽርማ ከሆነ በተደጋጋሚ ናቶሎ ቅርብና የኦርቶዶክስን ዶክትሪን መጽሐፍ ቅዱስ ላይ ያለውን አስተምሮትን ሰውና ነጻጽር ብለህ ነው። ቤቱን ዘግቶ ፈርቶ የፈረጠጠ ሰው ነው። አንደኛ ነገር፣ ሁለተኛ ነገር ከዛሬ 17 ዓመት በፊት ኡስታዝ አቡ ሃይደር ንጽጽርን ጀምሯል ምናምን ላልከው ከዛሬ 18 ዓመት በፊት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መጽሔት የሆነ እስልምናን ሲያበሻቅጥ የነበረ መጽሔት አውቃለሁ፣ ሐመረ ተዋህዶ የሚባል ማለት ነው። እንደው ከዛሬ 1817 ዓመት በፊት ልቶ እና ተአምረ ማርያምን አምባህ አታውቅም? እንዲ በጣም በርካታ የኦርቶዶክስ መጽሐፍት እስልምናን ነቢያችን አለይ ሰላት ወሰላምን ሲያበሻቅጡ ስም ሲያጠፉ ሲሳደቡ አልነበርም? እንዲ እነዚህ ጦርነት አላስነሱም። ሙስሊሙ ማህበረሰብ ሰላም ወዳድ የሰላም አምባሳደሮች ነን እኛ። እንደ ኦርቶዶክስ ቤተ ክርስቲያን ወይም እንደናንተ አስተሳሰብ ቢሆን እስካሁን ሶስተኛ ዓለም ጦርነት ኢትዮጵያ ላይ ነበር የሚጀምረው። ነገር ግን ሙስሊሙ አስተዋይና የሰላም አምባሳደር ስለሆነ ተአምረ ማርያምህም ሆነ ሌላው መጽሐፍህም ሆነ በተለያየ ጊዜ በኦርቶዶክስ ተስፋ እየቆረጡ በክርስትና በስላሴ ዶክትሪን ተስፋ እየቆረጡ እየወጡ የሚንቦጫረቁትን ስቀን እያለፍን ነው። ተግባብተናል፣ እንደዚህ ምናምን ላልከው፣ አንደኛ ነገር ኡስታዝ አቡ ሃይደር ንጽጽር ወይም የፓልቶክን የጀመረው ፕሮቴስታንቶች ናቸው። ፕሮቴስታንቶች በጣም አፈሉ። በየኦርቶዶክሱ ጓዳ ወይም በየሙስሊሙ መስጊድ ከመደበቅም አልፈው ሃይማኖት በማበሻቀጥ ከፕሮቴስታንት ሃይማኖት ውጭ ትክክል የለም በማለት ሲጀምሩ ለእነሱን ለመከላከል ነው እኛ ሙስሊሞች የጀመርነው። በንጽጽሩ ሜዳ ላይ ሙስሊም ተከላካይ ነው። እናንተ አጥቂ ሆናችሁን የመጣችሁት ከፕሮቴስታንት ጋር ከካቶሊክ ጋር ከሌላው የክርስቲያን ዲኖሚኔሽን ጋር በመተባበር ነቢያችንን በማበሻቀጥ ነው። በነገራችን ላይ ከክርስትና በኩል ንጽጽር አታውቁም። በነገራችን ላይ ንጽጽር ዘምና ዘምና ዘምና ኢቨን ቤተክርስቲያናቶቻችሁ የማያውቁት ደረጃ ላይ ደርሷል። ለምሳሌ ተዋህዶ ኦርቶዶክስ የተመሰረተችው ከዛ 1500 ዓመት በፊት የኬልቄዶን ጉባኤ ጊዜ የተመሰረተችው፣ ካቶሊክ ደግሞ የተመሰረተው ከኒቅያ ከቆስጠንጥንያ ጉባኤ ወደዚህ ነው። ኢየሱስ ፈጣሪ ነው ተብሎ የተወሰነው በእጅ ብልጫ ስብሰባ ተደርጎ ሲወሰን በእናትናቴዎስ ዘመን ነበረ። እናትናቴዎስ ኢየሱስን በእጅ ብልጫ ኢየሱስ እግዚአብሔር ወልድ ነው ብለው ከወሰኑ ምናልባትም 1678 ዓመት ነው። ይህም ሁሉ ዘመን የካቶሊክ ቤተክርስቲያን፣ የኦርቶዶክስ ቤተክርስቲያን፣ የፕሮቴስታንት ቤተክርስቲያን መጽሐፍ ቅዱስ ላይ ኢየሱስ እግዚአብሔር ወልድ ይባላል ይባል እንኳን አታውቁም። እነ ጴጥሮስ እነ ያዕቆብ ሐዋርያት ኢቨን ጳውሎስ በኢየሱስ ፈጣሪነት ይመን አይመን ኢየሱስን ያምልከው ያምልኩት አያምልኩት ኢየሱስን አምልኩ ብለው ያስተምሩ አያስተምሩ አታውቁም። የራሳችሁ መጽሐፍ አንብበን ያልተጻፈ ስታወሩ ለነበራችሁበት ዘመን አስተማር እኛ ጋር ግን አንደኛ የተጻፈውን ነገር አምጥታችሁ እያጣመማችሁ ነው። ሁለተኛ ነገር ደግሞ ሶሻል ሚዲያ ላይ ወይም በተለያየ ክታባት የተዘግቡ ሀሰተኛ መዛግብቶችን እያመጣችሁ ነው። እንግዲህ ነብያችንን ለማንቋሸሽ ነው የምትሞክሩት። በቃ ክርስትና ብሎ ማለት ንጽጽር ብሎ ማለት ለክርስቲያኑ ማህበረሰብ ነቢዩን መሐመድን ዓለይሂ ሰላቱ ወሰላምን ማንቋሸሽ ነው። መቼ ነው ቆይ እናንተ ሃይማኖት የምትሰብኩት? ሃይማኖት ማለ ማለት ነው። ሃይማኖት ብሎ ማለት መንፈሳዊ ህይወት ነው። የሚመለከው መልኮት ማን ነው? መንፈሳዊ ህይወት ምንድን ነው? ጾም ጸሎት ምንድን ነው የሚባለው? እኮ ትቷል ክርስቲያኑ ማህበረሰብ ንጽጽር ላይ ያለው ትታችኋል አውቆማቸዋል። እኮ በቃ ቀሚስ ውስጥ ሆኗል። አልኮ ስራ እኮ የሆነ ነውር ፍለጋ የሚያሳፍረው ነውር የትኛው ነው? አይደለ በጣም እጅግ አሳፋሪ የሚባል ነውር ፍለጋ ላይ ናቸው። እኮ የኦርቶዶክስ ቤተክርስቲያን የሰራችው ስራ የሰው ልጅ በታሪኩ እንደዚ አይነት አሳፋሪና ወራዳ አስተሳሰብ በማያስብበት መልኩ ነቢያችንን ገጻቸዋለች። ምንም አላለም። ስለዚህ እየተነሳ ለእግዚአብሔር ክብር እየዋሸ ቪዲዮ አትስራ። ተግባብተናል። ኡስታዛ ቡሃይደር ለፕሮቴስታንቶች መልስ ነው። ፓልቶክ የጀመረው እንጂ ንጽ እሱ አይደለም ንጽጽር ነው የጀመረው። ስጀምር አስራ ዘጠነኛ ክፍለ ዘመን የፕሮቴስታንት ሚሽነሪዎች አይደሉም እንዲ ኦርቶዶክስንም ሌላውንም ሃይማኖት በማንቋሸሽ ከፕሮቴስታንት ውጭ ሌላ ትክክለኛ ሃይማኖት የለም በማለት ንጽጽር በማያውቁ የንጽጽር ፕሮፌሽን ሳይሆን ክህሎት ሳይኖራቸው ሃይማኖትን ማበሻከጥ የጀመሩት ለእነሱ ነው መልስ እየመለስ ነው ያለነው። እነሱ ሃይማኖትን ሲያበሻቅጡ ኦርቶዶክስንም አብረው ሲያበሻቅጡ አግዛችሁ፣ እስልምናን ታበሻቅጣላችሁ። ዞሮ የሚያመናምኑት የራሳችሁን ምዕመናን ነው። ይበሏችሁ ይበሏችሁ። ነገር ግን እስላም የምታግዛችሁንም ፕሮቴስታንት አንተንም ልክ አስገብቷችኋል። የትኛው ቤተ ክርስቲያን ደፍሮ ኢየሱስ እግዚአብሔር ወልድ ነው የሚለው? ከአሁን በኋላ ማንም ቤተ ክርስቲያን የለም። ሽር አድርጉለት እስኪ።